ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 29 ወይም ሜይ 7 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገቢያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ ማስቀመጥ እንዳይረሳ እንዲሁም ቪዲዮ ላይክና ሼር። ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እንለፍ። በዛሬው ዕለት ጥቁር ገቢያ አንድ የአሜሪካን ዶላር 159 ብር ከ33 ሳንቲም እየተመነዘረ ይገኛል። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 180 ብር ከ90 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ24 ሳንቲም እየተመነዘረ ነው። የስዊስ ፍራንክን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 እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር ከ83 ሳንቲም ገዝቶ 96 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 103 ብር ከ39 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 84 ብር 26 ሳንቲም ገዝቶ 85 ብር 94 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር 15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር 98 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር 14 ሳንቲም ተገዝቶ 18 ብር 50 ሳንቲም እየተሸጠ ነው። ንግድ ባንክ 16 ብር 67 ሳንቲም ገዝቶ 17 ብር በመሸጥ ላይ እንደሚገኝ አስታውቋል። አንድ ፓውንድ በጥቁር ገበያ 212 ብር 62 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም እየሸጠ ነው። አንድ የኮዌስ ዲናር በጥቁር ገበያ 519 ብር ከ60 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ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 በከፍተኛ ዋጋ እየመነዘነ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገቢያ 413 ብር ከ82 ሳንቲም እየተመነዘነ ነው። አንድ የጆርዳን ዲናር በጥቁር ገቢያ 224 ብር ከ84 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 422 ብር ከ93 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሪ በጥቁር ገበያ 4 ብር ከ12 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፋውንድ በጥቁር ገበያ 3 ብር ከ14 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም ዕለታዊ የምንዛሪ መረጃችን በባንክም በጥቁር ገቢያ ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጫ ምስጋናችንን ያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን